ፕሬዝዳንት ኢሳያስ አፈወርቂ በሌሊት በአስመራ በሚገኘው የቅድስት ማርያም ቤተ ክርስቲያን ካቴድራል ተገኝቶ ጸሎት አድርገዋል። ምስሉም በማህበራዊ ሚዲያ ላይ ከተዘዋወሩትና ከኤርትራ ከወጡት አነጋጋሪ መረጃዎች አንዱ ሊሆን ችሏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከጠቅላይ ሚኒስተር ጋር መጀመሪያ ስልጣን ልክ የመጡ ሰሞን ኢትዮጵያ መምጣታቸው የምታወስ ና ኋላ ግን በኢትዮጵያና በኤርትራ መካከል አንዳንድ በተለይ ከሰሜኑ ጦርነት በኋላ ኢትዮጵያ ጋር ያላቸው ግንኙነት ትንሽ ቀዝቀዝ ማለቱ የምታወስ ነው። ፕሬዝዳንት ኢሳያስ አፈወርቂ በዓሉም በማስመልከት የወጡት የሰሞኑ አነጋጋሪ ከሆኑት መረጃዎች መካከልም ነው። ለእናንተ ይዘንላችሁ የመጣ ነው። በኤርትራ ካቴድራል ቤተ ክርስቲያን ተገኝተው ነው። በኤርትራ በጣም በዋናነት የኦርቶዶክስ እምነት ተከታዮች የሚበዙባት ሀገር እንደሆነ ጀምረ ነው። የኤርትራ ኦርቶዶክስ ቤተ ክርስቲያን ያው እንደ ኢትዮጵያ ነው ሁሉ ነገር ያው ኢትዮጵያዊ ና ኤርትራዊ አብዛኛው ፓርት ይመሳሰላል። የሀገር ልዩነት ብኖርም ያው አጠቃላይ ያን በማስመልከትም ነው እሳያስ አፈወርቂን በማስመልከት ትንሳኤ በዓል አከባበርን በማስመልከትም ነው ለእናንተ ይዤላቸው መጣሁት። መልካም በዓል ይሆንላችሁ። ሚኪነኝ ከሚኪታቡርም ወይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙት። ሰላም ቆዩልኝ።